እና አባዬ አወቀ እንደዚህ አይነት ወንጀል ተባባሪ ሆነ ነው እንቲ፣ ማንም በካንሰር ወይም በተለያየ በሽታ ቢያዝ ወይም ቢሞቱ ደንታው እንዳልሆነ በእርግጠኛ ተነግርሻለሁ። እዚህ ድርጅት ውስጥ ካምራይት የሚደበቅ ምን ሚስጥር የለም። መቀጠል ትችላለህ ነው። እሺ፣ በጣም ጥሩ አንተ ላይ እንዲሰለጥን ለውስጥ ሰላምና ደስታን እንዲወስድ ከፈቀድክ በትክክል የህይወት ብቸኛ ባለቤት ስህ አይደለህም ማለት ነው። ቆይ ከምን ካልሆነ ሐምራዊት እነዚህ ጉዳይ ውስጥ ቀስ ብለን አንከታትም። ጀነራልን ችግር ውስጥ እንዳይከታቸው። ሳሊ ምንድን ነው አባባ ችግር ውስጥ ነው እንዲ ያለው? ታዲያ ምንድን ነው አሁን ችግር ውስጥ እንዳይገባ ምናምስ ነበረ

ኤክስሬ ላይ አንዳንዴ የማይታዩ ማይክሮፋክቸር ማለትም ቀጭን ያጥን ስብራት ሊኖር ስለሚችል እሱን ቼክ አደርግህና መውጣት ትችላለህ። ከካናዳ ለሚዘዋወሩት ፋብሪካዎች ያሰብነውን ቦታ በተመለከተ አጠራህ። አዎ፣ ጄኔራል፣ አጣርቻለሁ። ቦታው ያው ኢንዱስትሪያል ዞን ስለሆነ ለእኛ ፋብሪካ በቂ የሆነ ቦታ አለ። ነገር ግን ጄኔራል ከጀርባ በኩል ያለው ማለት እኛ በጣም የምንፈልገው ቦታ፣ እዛ ላይ ገና ስራ ያልጀመረ ድርጅት አለ። መለስተኛ ነው እንደ ትልቅ ፋብሪካ ያስቡት። ምንድን ነው የሚሰሩት? የሚሰሩት ኦርጋኒክ ሰምና ማር ለኤክስፖርት ገበያ ፕሮሰስ ማድረጊያ ቦታ ነው። ታዲያ እንዳልከው ትንሽና ገና ስራ ያልጀመረ ቦታ ከሆነ ለም ቦታ ነው አንገዛውም። እንደዛ ለማድረግ እንግዲህ ከባለቤቷ ጋር ቀጠሮ ይዣለሁ። በጣም ጥሩ። ያ ካልሆነ ግን ያው ሌላ አማራጭ መንገዶችንም እያሰብኩ ነው። ምን አይነት አማራጭ መንገድ? ያው መጀመሪያ ሴትዮዋን ዲቴል ማወቅ ያስፈልጋል። መቼም ስስ ብልት የሌለው ሰው ስለሌለ፣ ማለት ሌላው ለኦርጋኒክ ፕሮሰስ ፍቃድ ማግኘት ትንሽ ወሰብሰብ ይላል። ያው እንግዲህ እሱን ተጠቅሞ ማነቆ የሆኑ መንገዶችን እያሰብኩ ነው። ከሁሉም ነገር በፊት እንደ መፍትሄ የሚመጣለ የተንኮል መንገድ ብቻ መሆኑ በጣም ግርም ይለኛል። ይህ ኮተንኮል አይደለም፣ ይህ የእድገት መንገድ ነው ጄኔራል። እንዲህ እኛን የሚያካክሉ ትላልቅ ኢንዱስትሪዎች በጥቃቅኖቹ ተሰናክለው መቅረት አለባቸው እንዴ?

ኤር ቴክኒሺያን አስቻለ ስለተገናኘን ደስ ትንሽ ያካብርካል መሰለ ኤር ቴክኒሺያን አይገባም ከነ ሙሉ ማድረግ ልጥራብ እንደፈለግ አድርገው። እሺ ወደ ጉዳያችን እንግባ። በተነጋገር ነው መሰረት ሃምሳ ፐርሰንቱን ቅድሚያ ሰጣለ የአምራች ማህበራቱ የሚወጣው ወተት ደግሞ በላቦራቶሪ ውጤት መበከሉን የሚያሳየው

እቴ ጨካራ የሚያስቆማት እንጂ የሚያጫፍራት አለ? የሚያስፈልገው የቄሳርን ለቄሳር እ እሺ ችግር የለውም። አምሪ አረ ደህና ነኝ፣ በጣም ቀላል ነገር ነው። አምሪ ደህና ነኝ አልኩሽ እኮ፣ ምንም ቀላል ነገር ነው። ብዙም ቆይ ደግሞ ያለውበትን በምን አወቅሽኝ? ቆይ ለማንም እንዳትናገር ቃል አስገብቼ ነበር። እርቁ ዘላቂ ካልሆነ ኖቬሉ ኖቤሉ አይገባውም እንዳይባል ነው ያንን ያደረኩት። ገብተዋል። ለማንኛውም መልካም ፍቅር

በነገራችን ላይ እንዴት እስከ ዛሬ በአካል እንዳልተዋወቃችሁ አላቅም። ናቢብ ንጹር የተሰኘ የኃይል ማመንጫ ድርጅት ላይ ነው የሚሰራው። ንጹር ንጹር ማለት ይሄ የከተማው ቆሻሻ ማጠራቀሚ መሰለኝ አዎ በጣም ብዙ ስራ ነው እየሰሩ ያሉት አይደል ሄሎ አዎ አዎ አትገባም? እሺ፣ መጣ አንዴ። ስራ ቀጠሮ ነበረኝ። እናንተ እየተጫወታችሁ አትጠብ

የሆነ ነገር ይብጣልሻ? አይ አያስፈልግም። በእውነት አሁን ከዛው ላይ ነው ተነስቼ የመጣሁት። ጉዳዩ በጣም አሳሳቢ ነው ስላልከኝ ነው እዚህ ድረስ የቀጠርኩ። እንግዲህ ወደ ጉዳያችን ንግባ። ምን መሰለሽ፣ አምራዊት መጋጨት ትወዳለ። አይዞ አደንግጽ አቅምናውቆ መጋጨት ጥሩ ነው። ይኸውልህ ታሪኩ፣ ከታላቅ አክብሮት ጋር ምንም ያህል ገንዘብ ብትሰጡኝ ይህንን ፕሮሰስ ማድረጊያ ቦታውን መሸጥ አልፈልግም። ምክንያቱም እኔ ለትርፍ ብቻ አይደለም የምሰራው። ምንም ትርፍ ማታገኝበት እኮ ነው ለምን ትሰራለሽ? ቆይ ስለ ፕሮዳክቱ ምንነት አታቁነ እንዴ? መግዛት የምትፈልጉት ሻምራዊት እኛ እያወራን ያለ ነው ለብዙ ሰዎች የሥራ ዕድል ስለሚፈጥር የውጭ ምንዛሪ ስለሚያስገኝ ኢንዱስትሪ ነው። እኛ ቦታውን እንጂ አንቺ ስራ ውስጥ አልቀ መግባት ፈልገን አይደለም። ቦታውንና ቦታው ላይ አውጣውት የምትሆን ገንዘብ እንክፈልሽ። ወደፊት አምስት ዓመት ብትሰሪ ማታገኝውን ገንዘብ ነው ያቀረብነው። ይኸው ሁሉ ጊዜ የደከምኩበትን ገንዘብ ስለተከፈለኝ ብቻ ትቼ የሚሄድ ሴት አይደለሁም። ኦርጋኒክ ማር እንዲያመርቱና የዓለም ገበያን እንዲቀላቀሉ ያሰለጠንኳቸው ከ340 በላይ የሚሆኑ ገበሬዎች አሉ። እንደውም የእኔ ሀሳብ በመላው ሀገሪቱን የማስፋፋት ነው እንጂ ገና ሳይጀመር ሁሉን ነገር ትቶ የማቆም አይደለም። ይኸውልሽ፣ አምራዊት እኛ እኮ ጥቃቅን አምራቾች እንዳይጎዱ ስለምንፈልግ ነው። ከአቅም በላይ ገንዘብ አውጥተን እንክፈል እያልን ያለ የለም። አይሆንም ካልሽኝ የመንግስትን መዋቅር ብንከተል የምንሰራቸው ፋብሪካዎች ካላቸው የኢኮኖሚ ፋይዳ አንጻር በምትኩ ሌላ ቦታ ተሰጥቶሽ ልትነሺ ትችያለሽ። እያስፈራራኸኝ ነው? በፍጹም። መሬት ላይ ያለውን እውነታ እንድትረጂ እያገዝኩሽ ነው ያለሁት። ታመሰግኚ ነው የሚገባው። እሺ፣ አመሰግናለሁ። ይኸው በሕግ አግባብ አይደለም። ከዛም በተረፈ የማትወጪው ችግር ውስጥ እንደምትገቢ ላስገነዝብሽ እፈልጋለሁ። ሳትዋረድ እጅህም ከላይ ላይ አንሳ። እና ቆሼ ነዋ፣ መሰረው ይህ እንትን ሽታው እንትን። እሺ አያስቸግርህም። በቆሻሻ ኃይል ስለማመንጨት ምንም አይነት እውቀት እንደሌለህ ነው የሚያሳየው። እንደሱ አይደለም፣ ትንሽ ቆሻሻ ቦታ መዋል ስለማልወድ ነው። እውነት እኔ የምልህ ከአምሪ ጋር ምን ያህል ጊዜ ናቸው? እንዲሁ ለማወቅ ያሉ በነገራችን ላይ በጣም ይቅርታ መጥፎ ነገር ከተናገርኩ። አይ ኢስ ኦኬ ኢስ ኦኬ ችግር የለውም። ሁለት ዓመት አካባቢ ነው። ቱ ዩስ ያ። እነዚህ ግን ምንድን ነው የሚገርመው፣ ሲህን ያህል ጊዜ አንድ ቀንም እንዴት ተሳስታ እንኳን ስምን ስጠራ አልሰማሁም። መቼም በእርግጠኝነት ስለእኔ ብዙ ጊዜ አውርታለች እንዴት አይነት ፈጣን ስብሰባ ነው ባክሽ ምን ነው እንዴት ያለ ባለጌ ሰው አለ መሰለ ችግር አለ ሌላ ጊዜ እናወራዋለን እሺ ነይ አንተ ነገር ግራ ግራ ነው የገባኝ እሺ ምን ይሁን ነው የምትለው እኔ እኮ ምንም አላልኩም ምን አልኩ በእናትህ ዝም በል ምን ይላል ምንም አላልኩም ይላል እንደ ሰሜን ኮሪያ እንኳን ለድርድር እንደዚህ አላስቸገረችም ኪም ጆንጎን ታውቋል። እዚህ ስር የዶሮ ኩልኩልት የለም እንጂ ቁርጥ እሱን ቁርጥ። እንዴ፣ ጎን ለጎን ብናችሁ እሱን ቆረጥ። እኔ እውነት ለመናገር ከዚህ ካለ ጋር ያላት ግንኙነት ምንም ምቾት አልሰጠኝ። ናቢ፣ እነሱ እኮ ፕሮፌሽናል የሆነ የስራ ግንኙነት ነው ያላቸው። ሺ ኢዝ ስማርት ኢነፍ። ደግሞ ከአንተ ጋር ያላትን የቦሊውድ ፍቅር እሱ ጋር ሄዳ መተረክ አለባት? እንደዚህ ነው የምታስበው? እኔ ጋር ያሉ ሰራተኞች ግን ሁሉም ስለሷ አያውቃሉ እኛኮ ቤተሰቦች ጓደኞች ነን። ሀይል እኮ አለቃው ነው። የትኛው አለቃ ነው ይሄን ሁሉ ገንዘብ አንስቶ የሚያበድረው? አረና ቤ ይሄን በማድረጉ እንደው ማመስገን ነው የሚገባ። ወራቴ ነው ማለት እንደው ሁሉ ናቤ። ቆይ ቆይ፣ ወይ እሺ፣ ያን ሁሉ ገንዘብ አምጣ ሁለት ብትል ሰላም ናቢ፣ ዶክተር ትምኒት ነኝ። ዶክተር ትምኒት እንደምናለሽ? እግዚአብሔር ይመስገን። የህፃኗን ህክምና ጨርሰናል። አቃቂ አካባቢ እንደምትኖር ነግራናለች። ከከፈልከው ገንዘብ በተረፈ በትራንስፖርት ወደ ቤት ልከናታል። በጣም አመሰግናለሁ። እሺ፣ ምንም አደል። አሳውቅኝ ስላልከኝ ብዬ ነው። እሺ፣ መልካም ጊዜ ያለኝ ሽነት ቀለሜዋ ብቻ አይደለሽም አረዳልጅ አመሰግናለሁ ምንም አይደለም እሺ ግን አንተ ራሱ የዋዛ አይደለ እኔ የምለው የተነጋገርነው እንት ጭፈራ ነው እንዲጠራሽ ወይ ወይዘሮ ከበደሽ ትንሽ ይረጋጉ ምንድነው ለቁም ነገር እንደዚህ መፍጠን አይደለም እነፋዘር ለቅሶ ቤት ናቸው እራሱ ቶሎ ሳይመጡብን ነገረው አንቺ ፈተና ጨርሻለሁ፣ ሴሌብሬት እናድርግ ብለሽ አሉ ጠራሽ። ታዲያ በአንዴ ሁለት ነገር ማድረግ አይቻልም? እንደ መልቲ ታስኪንግ የሚባል ነገር። ወንዶች ጋር የለማ ጠበሳ ላይ ብቻ መደረም የሚመቻቸው መልቲታስኪንግ። ይልቅ አንድ ችግር ተፈጥሮ ስለ እሱ ልናማክርሽ ነው የጠራነሽ። ይሁን። ችግር ነው፣ ምንድን ነው? እና በቃ ቤቱን ገዛ ስምትል ተገርማለህ። ምን ነው የሚገርምህ? ማለቴ አሪፍ ቦታ በጥሩ ዋጋ ኮንዶ ተከራይተህ ነው የምትኖረው። ምን አጠርፎ ነው እስቲ አውዳ ውስጥ የገባ ሁሉም እዳቁ መጥፎ ብድር አይደለም። እንዴት አድርገህ ነው እስቲ ወለዱን የምትከፍለው? እሱን እንደምንም እፈተዋለሁ። ዋናው ብቻ ቤቱ ይኖረኛል። ደግሞ ትምህርት ቤት ተመልሼ ዲግሪን እሰራለሁ ስትል ነበር አይደል እንዴ? እሱማ ኦንላይን ኮርስ ወስጄም ቢሆን ማድረግ ሁለት ሶስት ስራ ሰርተ ትምህርት ሰምረ እንዴት አርገ ነው የምትችለው? በቂ ህምና ገነ ቼንጅ ማይ ማይ ኖ ማደር ዋት ዩ ሴ እንዴ ጥቁር ስደተኛ ብሎ አይደል እንዴ እኔ እንደዛ አይናቀኝ። እኔ ለሞ ደሞ የራሴ ቤት ኖሮኝ ግራጁዌት አድርጌ ስቴፌን ቤቴ አስገብቼ ካላሳየሁት ቢዮ ይሞት ሰው ብለሻት ተጠይቀ ስቲፍጋ ጋር የምታደርገው በሙሉ በፍቅር ላይ የተመሰረተ መሆን ያለበት ይመስላል። ማለቴ ምርጫዎች በሙሉ በፍቅር ሳይሆን በልህ ከሆነ የምትፈልጋቸውን ነገሮች ብታገኙ እንኳን ደስተኛ የምትሆን ይመስላል። እና ጀነራል ኬሚካሎቹ ሳይጠሩ ቀጥታ ወደ ወንዝ እንደሚጣሉ እያወቁ ይህን ሁሉ አመት ዝም አሉ አለም የጉዳዩን ትልቅነት የተረዱታል አልመስለኝ ማለት፣ አልገባኝ። ሙያቸው ስላልሆነ በደንብ ግልጽ ላይሆንላቸው ይችላል። ይህን ነገር ስለሌላ ሰው ብትነግሪኝ ላምንሽ ይችላሉ። ጀነራል እኮ የታፈሩና የተከበሩ ሰው ናቸው። መቼም በፓርላማና አፓርታማ መካከል ያለው ልዩነት ሳያውቁ ፓርላማ ውስጥ ለሽ እንደሚሉ እንደ አንዳንድ ሰዎቻችንም እንደዛ እነት ሰው ናቸው ብዬ አላምንም። እየቀለድን አይደለም። በጣም ከባድ የሚያስጨንቅ ጉዳይ እኮ ነው። እኔም እየቀለድኩ አይደለም። እንደ አንድ የተማሪ ጀነራል ይህን መረዳት ይከብዳቸዋል ብዬ አላምንም። ጀነራል የተማሩት ሴኩሪቲ ስታዲ እንጂ ሳይንስ አይደለም። አንተ ቢያንስ የሳይንስ ባርግራውንድ ስላለ ጉዳዩ ግልጽ ሆኖ ይታያል። እኔ እኮ በተወሰነ ደረጃ ማ ያውቃሉ አያቁምኩ እያልኩ አይደለም። እና ታዲያ ምንድን ነው እያልሽኛለሽ? አይደለም። ታሪኩ የሚያቀርብላቸው ሀሳብ ሀገር ስለመቀየር፣ የስራ ድር ስለመፍጠር የሚለው ሀሳብ ሚዛን እንዳይደፋባቸው ነው እያልኩ ያለሁት ሳዲ። አንቺ አባዬም በጣም ስለምትወጂው እንደጨነቀሽ ይገባኛል። እኔ ራሱ አባዬ የሆነ ነገር ቢሆን ብዬ ሳስብ ራሴ ነው የሚ ቢሆንም ግን አልያ ቃል ለዛም ኮኑ ከቤተሰብ ጉዳዩ ሳይወጣ እዚሁ እንድንወያይ ያደረኩት ግን በእኔና በአንቺ አቅም ብቻ የሚሆን አይደለም። ለዛ ነው ያው አንተ ለናቢ ከወንድም በላይ ስለሆን፣ ለዛ ነው እያማከርና ያለነው። ያው ትረዳኛለህ አይደል? ጋራ መጦ በጂኒተር ሳጠጣ ሙሉ በሙሉ ከሚካሉ ያሉትን ቋሚ አትክልቶች በጣም የሚሰቀጥጥና የሚያሳዝን ነገር ነው። ዘ ላቭ ኦፍ መኒ ኢዝ ዘ ሩት ኦፍ ኦል ኢቪል እንዲህ ያለው ግን ማን ነበር? ማነው? ጢሞቴዎስ፣ ጢሞቴዎስ ነው።

ማረቢ ነገር ነሽ። ስልክሽን ቦርሳሽ ውስጥ ረስተሽ ልመልስልሽ እኮ ነው የመጣሁት። ምን ሊሰራ ብሩ ወርሳሽ ውስጥ ገባ? ምን አውቄ፣ ስልኩን ጠይቂ ወይ እንኳን መጣሽ። ማውጣት አይቻልም። አይ፣ አንቺ ሰጥቃዥ ላጅብሽ ነው የመጣሁት። ያ ኢላሂ፣ ምንድን ይዘሽ የመጣሽው? በአላህ የሙድ መቀሳቱኝ። አንቺ፣ በቃ መፍራት የሚባለው ነገር የለም ማለት ነው። ስለምወድሽ አፈራሽ። አዎ፣ የሚፈራ ልብ ላይ ወድ እንደሚችል አታውቂም? ከዛኗ ቢራ ቤት ድረስ ይዘሽ የመጣሽው አይደለም። የምጠጣው እድሜ ስለሆነና ስለሚያዝናናኝ ነው። ስለምወድሽ ግን ቤትሽ መጣ አያልቅበት፣ አያልቅበት ነሾ እንጂ ቢሆን ጥሩ ነበር። ምን ዋጋ ላየው የቤቴን ጉድ እንኳን መፍታትም አልችል የማልታመንብድ ነኝ። የማይገባሽ ነገር ያስጨነቅኩሽ አይደል? ምን አማራጭ አለኝ ሳዲ። አሁን ጭንቀቴ እሸቱ እንዴት ይወጣዋል። የጀኔራል ሩብሰን ፋብሪካዎች ያልተጣሩ ኬሚካሎችን ወደ ወንዙ እየደፉ እንደሆኑ ሳዳ ማረጋገጥ ይችላል። ምን ውጤ ዱብ ይበል እንደዚህ። እኔም እንደዚህ ነው ውጤ ዱብ ያሉ እሺ ነገሩ ምን ያህል እውነት እንደሆነ ማጣራት አለብን። ማለት አልገባኝም። ይሄ ነገር ምን ያህል ትክክል እንደሆነ እና ከፋብሪካዎች የሚወጡ ኬሚካሎች ምን ያህል ወደ ወንዙ እየተደፉ እንዳለ ማወቅ አለብን። አለበለዚያ ስብሰባ ላይ በተነሳ ነገርና በሞቅታ ተነስተን ምንም ነገር ማድረግ አንችልም። ቆይ ናቢ ስለዚህ ነገር ያውቃል? አንቺ ሳታውቂ እሱ ቢያውቅ እንደ።

እና እሻው፣ ምን አርግ ነው? አንተን በየጊዜው ከምናስቸግር እኔ እንደምንም ብዬ ከሀገር ቦታ አየ አንተን ማግዛለሁ። እሱንም አሰማው። እሺ፣ ስንት ነው የሚጠይቁት? አሁን ለቪዛ ማስመቻ ሁለት ሚሊዮን ብር ነው ያሉት።